እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ፈዋሽ የሆኑ በየቀኑ መጠጣት ያለባችሁን አስር ምርጥ የጤና ሻዮችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ ሻዮች ቀላል፣ ኃይለኛ እናም በመደበኛነት ሲጠጡ ጤናችሁን ሊያሻሽሉ ይችላሉ። ልዩ የጤና ጥቅሞቻቸውን፣ የፈውስ ባህሪያቸውን እናም ሰውነታችንን እንዴት እንደሚደግፉ እነግራችኋለሁኝ አንደኛ አረንጓዴ ሻይ ነው። አረንጓዴ ሻይ የአንቲ ኦክሲዳንትስ ኃይል መጋዘን ነው። አረንጓዴ ሻይ ሴሎች ላይ የሚደርሰውን ጉዳትን የሚጠግኑ ሜታቦሊዝምን የሚያፋጥኑ እናም ከበሽታ የሚከላከሉ ኃይለኛ አንቲ ኦክሲዳንቶች በሆኑት ካቴኪንስ የተሞላ ነው። ክብደትን ለመቀነስና ስብን ለማቃጠልም ይረዳል። የአንጎል ትኩረትንና ምንቃትንም ያሻሽላል። የልብ በሽታ ተጋላጭነትንም ይቀንሳል። ፍሪ ራዲካሎችን ይዋጋል ይዋጋልና እርጅናንም ያዘገያል። የበሽታ መከላከልንም ያሳድጋል። እንዲሁም ሰውነትን ከመርዛማነትም ያነጻል። ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ የአካል ብቃት እንቅስቃሴን ከመጀመራችሁ በፊት ምርጥ ነው። ሁለተኛ የካሞሚል ሻይ ነው። የጭንቀትና የእንቅልፍ ፈዋሽ የሆነ ሻይ ነው። የካሞሚል ተፈጥሯዊ ውህዶች የነርቭ ስርዓትን ያረጋጋሉ እንዲሁም ኢንፍላሜሽንን ይቀንሳሉ። መረጋጋትንና የተሻለ እንቅልፍን ያበረታታል። ጭንቀትን ፍርሃትንናም የድብርት ምልክቶችንም ይቀንሳል። ምግብ መፈጨትንና የሆድ መነፋትንም ያረጋጋል። የልብ ጤናን ይደግፋል እንዲሁም የደም ግፊትንም ይቀንሳል። ሎራባ ቁርጠትናም ለጡንቻ መዝናናትን ይረዳል። የካሞሚል ሻይን ለመጠጣት ምርጡ ጊዜ ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት ጠጡት። ሶስተኛ፣ የዝንጅብል ሻይ ነው። የበሽታ መከላከልን የሚያሳድግ ሻይ ነው። ዝንጅብል ጂንጀሮል እናም ሾጋውልስን ይዟል የበሽታ መከላከል ስርዓትን የሚያጠናክሩ ኃይለኛ አንቲኢንፍላማቶሪ እና የአንቲኦክሲዳንትስ ውህዶች ናቸው። ጉንፋን ሳልና ኢንፌክሽኖችንም ይዋጋል። ማቅለሽለሽን ይቀንሳል፣ እንዲሁም የምግብ መፈጨትንም ያሻሽላል። የመገጣጠሚያ ህመምን እናም ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። የደም ዝውውርንም ይጨምራል። ክብደትንም ለመቆጣጠር እና ሰውነትንም ለማንጻትም ይረዳል። የዝንጅብል ሻይን ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ ከምግብ በኋላ መጠጣት ትችላላችሁ። አራተኛ የሂቢስከስ ሻይ ነው፣ የልብ ጠባቂ ሻይ ነው። ሂቢስከስ ልባችንን የሚከላከሉ እናም የኮሌስትሮል መጠንን የሚያመዛዝኑ አንቶሲያኒን እናም እናም በአንቲኦክሲዳንቶች የበለጸገ ነው። ሂቢስከስ የደም ግፊትን በተፈጥሮ ይቀንሳል። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። የጉበትን ማንጻትናም የስብ ሜታቦሊዝምን ይደግፋል። የቆዳ አንጸባራቂነትን እናም ልስላሴንም ያሻሽላል። የበሽታ መከላከል ስርዓትንም ያጠናክራል። ለመጠጣት ምርጡ ጊዜ ከሰዓት በኋላ ወይም ደግሞ ከምግብ በኋላ ጠጡት። አምስተኛ የፔፐርሚንት ሻይ ነው። ይህ የምግብ መፈጨት ማረጋጊያ ሻይ እንለዋለን። ፔፐርሚንት የምግብ መፈጨት ትራክት ውስጥ ያሉ ጡንቻዎችን የሚያዝናና እናም ውጥረትን የሚያቀል ሜንቶልን ይዟል። የምግብ አለመፈጨትን ጋዝንናም የሆድ መነፋትን ያስታግሳል። ራስ ምታትንናም የሳይነስ ክፊትንም ይቀንሳል። ጭንቀትንናም ፍርሃትንም ያረጋጋል። የትንፋሽና የአፍ ጤናንም ያሻሽላል። የመተንፈሻ ቱቦዎችንም ያጸዳል። ለመጠጣት ታዲያ ምርጡ ጊዜ ከምግብ በኋላ ወይም ደግሞ ከመተኛታችሁ በፊት ጠጡት። ስድስተኛ የእርድ ሻይ ነው። አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ፈዋሽ ሻይ የምንለው ነው። በእርድ ውስጥ ያለው ንቁ ውህድ ኩርኩሚን ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። እንዲሁም ህብረ ህዋሳትን ከኦክሲዲቲቭ ስትረስም ይከላከላል። ኢንፍላሜሽን እናም የአርትራይተስ ህመምን ይዋጋል። የጉበትን ማንጻትም ይደግፋል። የበሽታ መከላከልንም ያሳድጋል። የቆዳ ቀለምንና አንጸባራቂነትንም ያሻሽላል። የአንጎል ጤናን እናም ትውስታንም ያጉለብታል። የእርድ ሻይን ለመጠጣት ምርቱ ጊዜ ጠዋት ወይም ደግሞ ምሽት፣ ለመዋጥ እንዲረዳ ከቁንዶ በርበሬ ጋር አንድ ላይ አድርግታችሁ በዚህ ሰዓት ጠጡት። ሰባተኛ ሌመን ባልም ሻይ ነው። የስሜት ከፍ አድራጊ ሻይ እንለዋለን። ሌመን ባልም የነርቭ ስርዓትን በመደገፍ የጭንቀት ሆርሞኖችን በመቀነስ ስሜትን ለማመጣጠን ይረዳል። መረጋጋትን እናም መዝናናትን ያበረታታል። ጭንቀትንናም የመበሳጨት ስሜትን ይቀንሳል። የእንቅልፍ ጥራትን ያሻሽላል። ለምግብ መፈጨትም ይረዳል፣ እናም የሆድ መነፋትንም ይቀንሳል። የአንጎል ትኩረትንና ንቃትንም ይደግፋል። ለመጠጣት ምርጡ ጊዜ ከሰዓት በኋላ ወይም ደግሞ ከመተኛታችሁ በፊት ጠጡት። ሌመን ባልም እንግዴ ከሎሚ ለየት ያለ ነው። የእጽዋት ቤተሰብ ሲሆን የሚንት ቤተሰብ አባል የሎሚ መዓዛ ያለው ቅጠላ ቅጠል ነው። አጠቃቀሙም ቅጠሎቹ እናም ከእሱ የሚወጡት ወይም ደግሞ ኤክስትራክቶቹ በብዙ አይነት የጤና ተጨማሪ ምግቦች ውስጥ ወይም ደግሞ በሰፕልመንቶች ውስጥ ጥቅም ላይም ይውላሉ። ቅጠሎቹ ለምግብ ጣዕም መስጫነት እንደ ሻይ፣ የፍራፍሬ ሰላጣ እናም ጣፋጭ ምግቦች ውስጥ እንዲሁም በተለምዶ ለጤና ዓላማዎች የሚያገለግሉ ናቸው። በሰዎች ላይ የመረጋጋት ስሜትን ለመፍጠር ጭንቀትንና ውጥረትን ለመቀነስ እንቅልፍን ለማሻሻል የምግብ መፈጨትን ለመርዳት እናም የአእምሮ ተግባር ነው ወይም ደግሞ ማስታወስን ለመደገፍ ጥቅም ላይ ይውላል። ከሎሚ ጋር ተመሳሳይ አይደለም። ሌመን ባልም እናም ሎሚ ተመሳሳይ አይደሉም። ሌመን ባልም የሚንት እጽዋት ቤተሰብ አባል ነው። ሎሚ ደግሞ የሲትረስ ቤተሰብ አባል ሲሆን ሎሚ ፍራፍሬ ነው። የሌመን ባልም ለየት የሚያደርገው እና በብዛት ጥቅም ላይ የሚውለው ቅጠሉ ነው። የሎሚው ዋና ክፍል ደግሞ ፍሬው ነው፣ ጭማቂውና ልጣጩ ነው። ሌመን ባል የሎሚ መዓዛ አለው። ነገር ግን ጣዕሙ ከሎሚ ያነሰ አሲዳማ ወይም ደግሞ የጣፈጠ እናም ትንሽ ሚንት የመሰለ ነው። ሎሚ በጣም ጠንካራ የሆነ የሎሚ ጣዕም እናም አሲዳማነት አለው። በአጭሩ ሌመን ባል በቅጠሉ ምክንያት የሎሚ ሽታ ያለው ቅጠል ወይም ደግሞ ሀርብ እንጂ የሎሚ ፍራፍሬ ወይም ደግሞ ፍሩት አይደለም። ስምንተኛ ሩቦይስ ሻይ ነው። ይህ ጸረ እርጅና ሻይ ነው። ሩቦይስ ካፌን የለውም። እንዲሁም ኢንፍላሜሽን ወይም ደግሞ ብግነትን እናም እርጅናን የሚዋጉ በፖሊፊኖሎች የተሞላ ነው። ቆዳን ከእርጅና እናም ከኦክሲዲቲቭ ስትረስ ይከላከላል። የልብና የአጥንት ጤናንም ይደግፋል። የደም ስኳርንም ያመዛዝናል። የምግብ መፈጨትንና የጉበት ጤናንም ያሻሽላል። ካፌን የሌለው የኃይልም ማበልጸጊያ ነው። ለመጠጣት ምርጡ ጊዜ በማንኛውም የቀን ሰዓት፣ በተለይም በምሽት ጠጡ። ዘጠነኛ ዳንዴሊዮን ሻይ የምንለው ነው። ይህ ተፈጥሯዊ መርዛማነትን ማስወገጃ ሻይ ነው። የዳንዴሊዮን ስር የጉበትን ተግባር ይደግፋል። እንዲሁም መርዛማ ንጥረ ነገሮችን በተፈጥሮ የሚያስወጣ ለስላሳ ሽንት አስወጋጅ ወይም ደግሞ ዳያሪቲክስ ሆኖ ያገለግላል። ጉበትንና ኩላሊትን ያጸዳል። ምግብ መፈጨትንና የሃሞት ፍሰትንም ያሻሽላል። የውሃ ማቆርንና የሆድ መነፋትንም ይቀንሳል። በማዕድናትና በአንቲኦክሲዳንቶችም የበለጸገ ነው። የቆዳ ግልጽነትንና ማንጻትንም ይደግፋል። የዳንዴሊዮን ሻይን ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ ከምግብ በፊት ጠጡት። አስረኛ የአሽዋጋንዳ ሻይ ነው። ይህ የጭንቀት ማመዛዘኛ ሻይ እንለዋለን። አሽዋጋንዳ ሰውነታችንን ከጭንቀት ከፍርሃት፣ እናም ድካምን እንዲቆጣጠር የሚረዳ አዳፕቶጂን ነው። ኮርቲሶልን ወይም ደግሞ የጭንቀት ሆርሞንን ይቀንሳል። ኃይልን እናም ጥንካሬንም ይጨምራል። እንቅልፍን እናም ስሜትንም ያሻሽላል። የሆርሞን ሚዛንንም ይደግፋል። የአንጎል ተግባርን እናም ትኩረትንም ያጎለብታል። ለመጠጣት ምርጡ ጊዜ ምሽት ወይም ደግሞ ከመተኛታችሁ በፊት ጠጡት። እነዚህን ፈዋሽ የሆኑ ሻዮችን በየቀኑ ስትጠጡት ታዲያ ለተሻለ ጣዕምና ንጽህና የተጣራ ወይም ደግሞ የምንጮሃን ተጠቀሙ የተጣራ ስኳር ደግሞ ከመጨመር ተቆጠቡ። በምትኩ ማር ወይም ደግሞ ሎሚን ተጠቀሙ። በየቀኑ ከሁለት እስከ ሶስት ኩባያን ጠጡ። በቀኑ ውስጥ የተለያዩ አይነት ሻዮችን ማለት ነው። የፈውስ ጥቅሞችን ደግሞ ሙሉ በሙሉ ለማግኘት ሻዮቹን በየሳምንቱ ቀያይሩ። ለምሳሌ ጠዋት ላይ አረንጓዴ ሻይ ወይም ደግሞ የእርድ ሻይን ጠጡ፣ ለኃይልና ሰውነታችንን ዴቶክስ ለማድረግ ወይም ደግሞ ለማጽዳት። ከሰዓት በኋላ የሂቢስከስ ወይም ደግሞ የሌመን ባልም ሻይን ጠጡ ለሰላማዊ ትኩረት ማለት ነው። ማታ ላይ ደግሞ የካሞሚል ወይም ደግሞ የአሽዋጋንዳ ሻይን ጠጡ። ለጥልቅ እንቅልፍ በጣም ጠቃሚ ነው ማለት ነው። እንደዚህ እያለዋወጣችሁ በየቀኑ መጠጣት ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋም አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ